ወይኑ ትለይ ያላችሁ እውነቱ ትለይ ያላችሁ፣ እንደዛ በፍቅር ሴት መጡ። እንዴት አባት እንደምታምሩ! ጌታ ሆይ፣ አረ ወይኔ፣ አረ ወይኔ አሉ። ብድር በምድር ባለፈው፣ ቡሩክ ማለት ነው፣ ማለት ሀይሚ ማለት ነው። መጀመሪያ ከቡሩክ ከምግብ የሰሩ ቀን ማለት ነው። እንደዚህ እጇ ላይ ዳማሪጋ ቢንቷ አሪጋ እጆ እንደ ዳማሪጋ ነበር። ዛሬም ደግሞ ቡሩክ በተራረጋት፣ ዛሬ ቡሩክ ያሳቃኝ ነገር ምንድን ልንገራቸው ውዶች ሽንኩር መከታተፉ አረ ወይኔ እንደዳ ደግሞ አንተ አሁን ልጅቷ ጨጓራ ቢቀጥል እንደዛ ታረጋለ አይ ለማንኛው የመቻቸው እንዴት አባት እንደሚታምሩ አዎ እንደዛ ቀጥሎ ይሄ ኮታቱና ጭቅጭቅ ምንም ይሄ ምንም መታውር በቃ እንደዚህ ነው ፕራንክ እየተተራረጋቸው ስራ በተሰሩ ነው ደስ የሚለኝ ይሄ አንድ ወር ሁለት አመት ሶስት ወር የምታረጉት ፕራንኮች እንደዛ ቢቀሩ ነው ደስ የሚለውና ዛሬ እንዴት ነው ደስ ብሎኛል እውነት እንዴት ነው አሁን እንደ ባህል በቃ ከተኛችበት ቦታ ተነስታ ብሮቅ አሁን ገና አለመድክም ማንተ ገና ጎረዛ ስላውክ ገና ነክ ብትለምድማ ሁሉም ነገር ያው እሷ እንቅልፍ ላይ እንደሆነችም ተነስቴ ቁርሹን ቁርሱን ቁርፍ ቁርፍ አድርጌ ቁርሱን ሰርቴ በቃ ከሳ ጨርሽ ያለ ብልት ይጠራል ማለት ነው እንደዛ ነበረ ያው ምንም ቢሆንም ትችላለ ያው ጥሩ ነው ጀግና ነክ የማቸው ብራዘር ሰላም ሰላም፣ ውዶች እንዴት ናችሁ? ደና ናችሁ ያላችሁ ባላችሁ በት ቦታ ሰላማችሁ ይብዛ። እኔ ደና ነኝ። እንዴት ናችሁ? ዛሬ ፍሊቅ ሊቆች ታስባ ቁርጬ ነበር። እንዴት ነው አይመጡም ወይ ምናምን ብዬ ማለት ነው ግን መጡ እና ትንሽ እንጀል ሊቀሩ መስሎኝ ነበር። ምንድነው ሰባት ሰዓት አርባ ምናምን ደቂቅ ላይ ነው የመጡት እና ብቻ የሚመጡት አይመልስ አልመሰለኝም ነበር። ዛሬ ምንድነው አቶ ብሩክ ሚስት ለምስቷ ምግብ ቁርስ ማለት እየሰራ እያበላት እንደዛ አድርጎ በቃ ቆንጆ ቪዲዮ ነው ዛሬ የመጣው። ትላላችሁ? እንዴት አያችሁ ነው ምላችሁት? እኔ በቃ ሸበላሽ በቃ አልተቻለም። እሺ ሸበላሽ በቃ በጣም ጎበዝ ነው። በጣም ግን ተንኮል ማ ተንኮል፣ አረ፣ አረ፣ ተንኮል በጣም ጀግና ተንኮል ቦታ ላይም ደግሞ እንደዛው

ለማንኛውም ምን የማትን ጀግና ናት። ለማንኛውም ሶ ምንድን ነው ደስ ይላል። እንደዚህ ሆናችሁ ስላያችሁ በጣም ምን ደስ ያለኝ ውዶች ግን ማለት ነው እንዴት በቃ እንደዚህ ሆኖ ሲታዩ ምንድ ነው የሚሰማችሁ ለእናንተ? አረ እኔ ግን ማለት ነው ባሌ በአግኝቼ ከባሌ ጋር እንደዚህ ቢሆን ብዬ ነው ደስ የሚል ይሄ ነው እንደዚህ ነው ስሜት ነው የሚሰማኝ። ምክንያቱም ባሌ ስላችሁ አሁን እኛ ያለነው መዳን ቤት ነው ገባችሁ። መዳን ቤት ሲሆን ደግሞ ያው ገና ነው ማለት ነው። ያው እና እናስባለን ማለት ነው። ለማንኛውም ማለት ነው በጣም ደስ ይላል። ቡሩኬ ጥሩ ነው ጥሩ ነክ ምንም አትሆንም። እና አው እንትዘነ ሰራዎች ሁሌ ብትሰሩ በቃ ይሄ ጭንቅላታችን የሚናከው ነገር ወሽመጣችን የሚበጥስ ነገር አትስሩ። አ ግን ደስ ይላል እግዚአብሔር የወሬ እንደዛ ፍቅር በፍቅር ስትሆኑ ምን አለ መሰላችሁ፣ ሀብ ኮመንት ላይ ስታምሩ እንኳን አላለም። ይመቸው። አንድ ያው እኮ የአንተ ውጤት እኮ ነው ከእግዚአብሔር በታች አንቴ ነው እኮ ይህን ልጆች አንድ እንዲሆኑ እያረከውና ቀብራረው። ይመቸው። ይሄ ምዬ መከታ ይመቸው። እውነት ይለያለ ዛሬው እንኳን እስካሁን ነገሮች አይፈቱም ነበር አንቴ ባትመጣ ኖሮ ምንም ቢሆን ያው ታላቅ ይኖር ካለ ወንድም ቢኖር እና በጣም ደስ ብሎኛል። እኔ እውነት ሲነገራችሁ ቡሩክ እና ሀይሚ እንደዚህ በመሆናችሁ እና ደስ ነው ያለኝ። ሁሌም እንደዛ ፍክት ይባሉ። ነገ ደግሞ ሀይሚ የሚነነተውን ኮልይ ይዛ እንደምትመጣ እና አቅም አይደለም ነገ አይደለም ዛሬ ማታ ነው የሚሰራው። የነገ ቢዶ ዛሬ ማታ ይሰራል። ከዛ ለነገ ይዘጋጃል። ከዛ በቃ በቃ ዛሬ አይዲ እንዴት እንደሚታስብታ፣ ያላችሁ ቆዩ አላቅም የለውበት ምን ረወይ ነው ትላላችሁ። ግን ማለት ነው ብሩክ ደግሞ ከህይወታችን ውስጥ ማስወጣው ነገሮች አሉ፣ የሚያስተካክል እያልኩ ነው። እናንተ የሚያስቸግር የሚያስጨንቅ ነገሮች ምናምን አስተካክሉ፣ አስተካክላችሁ ወደ ህይወታችሁ ወደ ምንድን ነው በቃ እንጀምን ብዬ ልንገራችሁ መስማር ያዙ። ለማንኛውም ባጭሩ ማለት ነው ሶ እና ግን ማለት ነው እንደዛ ሲትሆኑ ነው የሚያምርባችሁ። በጂው እናንተ እንደዛ ደስተኛ ሆናችሁ እንደዛ እየሳቃችሁ እየተጫወታችሁ ሲትሆ በነገራችን ላይ ብሩክ እና ሄሚ ላይ ፀብ ምንም እንደማያምርባችሁ ታውቃላችሁ። ምንም አርጉ፣ ምንም ሆኖ ምንም ፀብ አያምርባችሁም። እውነትን ነው ማጣላት ምናምን ማኮራረፍ አያምርባችሁም። እውነት። እንደዛ ብቻ ደስተኛ ስትሆኑ ፍቅር በፍቅር ሆናችሁ ሲትመጡ ብቻ ነው ሶ እና ደስ ብሎኛል። እና አፍቃሪዎችም ይሄው ባሉ ለሚስቷ ምግብ ሰርቶ እየሰጣ ነው። እናንተ ግን እዚህ ጋር ምን እንደምትሆኑ አናቅም። ፎቶ አፍቃሪዎች ብቻ ፈጣሪ ነፍሳችሁ ይማራመን። አዎ ዛሬ ደግሞ ታንቃችሁ ግን እንዳትሞቱ፣ ሲጀመርም እየታናቃችሁ ትገኛላችሁ ሶ መሞት የለባችሁም። አትሞቱ። ልጁ አሁኑ ሄ ለሚስቷ ምግብ እየሰራ እየሰጠ ይገኛል። እንኳን ደስ አላችሁ። ቡራም ምንም አንድነትን የምትፈልጉ ሰዎች እንኳን ደስ አላችሁ። በጣም ደስ ይላል እና ቀጥሉበት። ማንንም እንዳትሰሙ፣ ማላችሁ ላይ ማንንም እንዳታስገቡ ገባችሁ። በቃ እንደዛ በፍቅር በደስታ ሆኑና እንደዛ ፊክት የበላችሁ ሴት መጡ። በጣም ነው ደስ የሚለው እና በእናንተ ላይ ደግሞ ምንም ጸብ አያምርባችሁም፣ አያምርባችሁ እንደግ የምናገረው ነገር ብኖሩነትን ነው ፍቅድ ላይ ሲትሆኑ ነው የሚያምርባችሁ። ሶ ጠላት ይቃጠል እና ምኞታችን ተሳክቶ ልናለ እግዚአብሔር ብቻ ሰላም ሆኖ ምናምን እያሉ ሁሌ እየተመኘው ነበር። አንዳንድ ያውራሉ እንጂ ብቻ ውስጤ ሰላምን እየፈለገ ነበር። ቦታስ ብሎኛል። እንኳን ደስ አላችሁ። እና ከዚህ በላይ ፍቅር ፍቅር ብቻ ፍቅር ፍቅር ብቻ። በቃ ቀን በቀን በፍቅር እንዴት መጡ። በጌታ ፍቅር ይጠይቃችኋለሁ። ሁሌም በደስታ ማለት ነው እየተንጸባረቃችሁ እምር ብየጠዋት ፀሐይ የጠዋት ፀሐይ ማለት በጣም የምታምረው ታቃጥላለች እንጂ ግን ታምራለች። መጀመሪያ ላይ የሚወጣው ማለት ነው። ገባች አስራ ሁለት ሰዓት አስራ አንድ ማለት አስራ ሁለት ሰዓት አካባቢ ላይ የሚወጣው ፀሐይ ማለት ነው። እንደዛ ፍቅት በሉልኝ፣ ጠላታችሁ ይቃጠል እና ላሞችም እየጠጣችሁ ምንም ማድረግ አይቻልም። መልካም ማቃጠል ንላችሁ፣ የኔ አቃጣሪዎች፣ የኔ አሽቃባጮች መልካም መቃጠል ውዶች። በጣም ወዳቸው ያለው ቪዲዮን ጨርሳችሁ ሲሙ መልካም ምሽት ይሁንላችሁ።